ለምድር ሁሉ ይትረፍ። ኢየሱስ ያደርጋል። ሃሌሉያ። ስለዚህ ነገ አስር ሰዓት በዚህ አይቀርም የፍቅር ህብረት ላይ እንድትመጡ እናሳስባለን። መቅረት አይቻልም። አሁን ለጌታ የምንሰጠውን ይዘን አስራት፣ መባ፣ የፍቅር ስጦታ እንዲሁም በአካውንት መዝራት የምትፈልጉ አካውንት ነበር፣ አሸሮች ይሰጧችኋል ወይም ፖስት አሁን ታገኛላችሁ አስራት ወይም በኩራት ከሆነ እዛ ላይ ጻፉበት ጻፉበት እና ያስገባችሁት በሞባይል ባንኪንግ ወይም ደግሞ በትራንስፈር እንደሆነ ገልጻችሁ ወደ ትመጡልኛላችሁ። ለሁሉም ሰው ጸለ ያለው ቀጣይ ነግራችሁ ነው። ቀጣይ ላለው አገልግሎት እሁድ ነው ምስክርነት እየተደረገ ያለው እሁድ ላይ በመስክር ፈልጋሉ። ጌታ ድንቅ አድርጎልኛል የምትሉ ሰዎች የቤተክርስቲያናችን ሽማግሌ ላይ ዋና ሰብሳቢ አበበ፣ የቤተክርስቲያናችን ሽማግሌ ላይ መንፈሳዊ ህብረት መሪ ወንድም ቶማስ አለ። እነዚህ የሽማግሌዎች ልታናግሯቸው ያላቸው ምስክርነት መንገር ትችላላችሁ እሁድ ፕሮግራም አድርጋችሁ ባለው ተራ ቁጥር መሰረት እንደ ምስክርነቱ ያስገቧቸዋል። ስለዚህ ሁለቱን የቤተክርስቲያናችን ሽማግሌዎች አብብን እና ቶማስን አገኟቸው። እንዲሁም ዛሬ የስድስቱ የተሰበሰበ ባለው የቀጣይ የቤት ኪራይ ሁኔታ ዘር እየተዘራ ስለሆነ ከሶስት ሺህ ጀምሮ መዝራት እፈልጋለሁ የሚል ሰው አሁን በፖስታ ዘር ነው የቤት ኪራይ ዘር ብሎ ጽፎ ወደ እኔ መምጣት ይችላል። እባርካለሁ። አሁን የጻፋችሁ ፈጠን ነው ብላቸው ነውለ ዛሬ ዝግጁ የሆነ ሰው መባ፣ አስራት፣ የፍቅር ስጦታ ግን አሁን ልዩ ዘር መዝራት እፈልጋለሁ ቀጣይ አሁን በየወሩ ነው የስልስ ቶሩ አልፋል። አሁን በየወሩ ነው ግን በዚህ ላይ ዘር አለው ለዚህ ቤት በሚያስፈልገው ነገር ከሦስት ሺህ የሚጀምሩ የሚል ሰው ከፖስታ መውሰድ ይችላል። ፖስታ ወስዶ ከቶ ልዩ ዘር ይኸው ዛሬ ሰብቻ

ግን እግዚአብሔር መንፈስ ሁላችንም ስጦታው ትልቅ ትንሽ ስለሆነ አይደለም፣ ግን የሰጪውን ልብ የሚያይ አምላክ አለ። የሚሰጥ ደግሞ በደንብ ስለዚህ ሁላችንም እጃችንን ከፍ አድርገን አሁን ይሄ እጅግ የከበረ አገልግሎት የከበረ አገልግሎት ዝማሪ ያው የከበረ ነው። ይሄ ደግሞ እጅግ የከበረ አይደል ነው። በእግዚአብሔር ስራ ልንሰራ ልንዘረጋ ያለ ይዘን ይዘል መጣና እግዚአብሔር ይመለከተዋል ይመለከተዋል። ከዚህ ዘርጋ የእግዚአብሔር መንፈስ ኮኔክት ያደርጋል። የትኛውም እናንተ ቢዝነስ ውስጥ እናንተ ዘመን ውስጥ የገባችሁ ጭንገፋ ይመታል። በእናት ቤቱ በኢየሱስ በዚህ ላይ የዘርታችኋልና የትኛውንም ጭንገፋ ሰብራለሁኝ። ከጉባኤው ውስጥ ካሉ እግዚአብሔር ይሰብራለሁኝ። በጌታ በኢየሱስ ክርስቶስ ስም ከዚህ ዘርጋ መነካካት ይሆንላቸው በ የኢየሱስ ስም ቤታቸው፣ ዘመናቸው የተባረከ ይሁን። ስራ የሌላቸው ግጃችሁን ከፋል ወይ ተዋርቃሉ። በእናዝሬቱ በኢየሱስ ስም የስራ በር ይከፈታል፣ ይከፈታል። በእናዝሬቱ በኢየሱስ ስም አስከፍታለሁ። በኢየሱስ ስም እዚህ ቤት መጥተን በተዘጋ መንገድ አትመላለሰው፣ አስከፍታለሁ። በኢየሱስ ክርስቶስ ስም አስከፍታለሁ። በእናዝሬቱ በኢየሱስ ስም እግዚአብሔር ሆይ ዘራቸውን ይዘው በፊት ቆመዋልና በኢየሱስ ንባረካችሁ አሉ። የትኛውም ቅንገፋ የተመታ ይሁን። የትኛው ነገር በኢየሱስ ስም አነሳውን፣ አነሳውን የረገጡትን ሁሉ ይውረሱ። ዘመናቸው የስኬት ይሁን የድል ይሁን። የሚፈልጋቸው አያገኛቸው። የነኩት ሁሉ በኢየሱስ ስም ይከናወን። እግዚአብሔር ከዮሴፍ ጋር ነበረ፣ የሚሰራ ሁሉ ይከናወንለት ነበር። ትምኖበተ ፈት የነኩት ነገር ሁሉ ይከናወንላቸው፣ ይከናወንላቸው። ባረኳቸው በጉባኤ ውስጥ ያሉትን ባረኩኝ። በኢየሱስ ክርስቶስ ስም ትግል ከዘመናቸው ያብቃ። ከዚህ ዘን የተነሳ መለምለም ማበብ ይሆንላቸው። በእናድሬቱ በኢየሱስ ክርስቶስ ስም አሜን። የእኛ ቤት ሆናችሁ ቅዱሳት ልል ሰዎች፣ አዲስ ሰዎች፣ ግዳ ሰዎች ሲመጡ ብትተባበሩ ደግሞ መልካም ይሆናል። ዓርብና ስላለ በቆሙ አንዳንዴ ዚህ የደህንነት ትምህርት እየተማሩ ያሉ ሰዎች አሉ፣ በጣም ብዙ ሄዱ። አዲስ ግን በዚህ ተመዝግባችሁ ያልጀመራችሁ የአንዳንዱ ስልካችሁ እየሰራ አይደለም። ስለዚህ ዛሬ ማናገር ትችላላችሁ። ምናልባት ለእናንተ ሌላ አስተማሪ ይመደባል። እነዛኞቹ ብዙ ሄደዋል። እናንተ ባትዘገኙም እንደነሱ በጥንቀት ደርሳላችሁ። ጌታ ኢየሱስ ይባረክ። እስኪ እንጸልያለን። አባት ወይ ስለተሰበሰቡ ስለዚህ አመሰግናለሁ ነው በኢየሱስ ወደ ጎተራ ሲገባ እንደበረከት ይሁን። የትኛው ጭንቀፋ የተሰበረ ነው። ባረኩትኝ በኢየሱስ ክብር ለኢየሱስ ሲሆን፣ አሌሉያ እግዚአብሔር በእግዚአብሔር ቃል ለሳምኤል ይገለጥለት ነበር እንደሚል ዛሬ በምንወደው በቤተ ክርስቲያናችን መስራች ባለ ራዕይ ነብይ ጃፕ በኩል ደግሞ እግዚአብሔር ዛሬ ቃሉን ይዞ መጥቷል። ይህንን ቃል አምነን ደግሞ ወደፊት ጠርምሰን እንወጣል። እስኪ የሚያምን ባሪያውን ደግሞ የሚወድ እስኪ በደስታ ቆመ ተስ እያለ በጭብጨባ ዝቀበለዋል። አሌሉያ እንወጣል ከበ